ብስራት ስፖርትን ነው እያደመጣችሁ የምትገኙት በብስራት ኤፍኤም 101.1 የኤፍኤም ስርጭት በሚደርስባቸው አካባቢዎች ሁሉ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል ደግሞ በመላው ዓለም እያደመጣችሁ ትገኛላችሁ። በቻነሉ ላይ ለምታደምጡ ቤተሰብ መሆናችሁን አትርሱ። ሰብስክራይብ የምትሏን ቁልፍ ተጫኗት። ሰብስክራይብ ካላደረጋችሁ ላይክ ሼርም እያደረጋችሁ እንዲሁ ተደራሽነታችን አስፉልን። የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ከቴክኒሽያናችን ህይወት አሰፋ ጋር በብስራት ኤፍኤም ስቱዲዮ እንገኛለን። ሁለተኛውን ጨዋታ እስቲ እንመልከት። ሁለተኛው ትኩረታችን ደግሞ ወደ ፕራግ፣ የቀድሞዋ ቼኮስሎቫኪያ፣ የአሁኗ ቼክ ሪፐብሊክ መዲና ወደሆነችው ከተማ ይወስደናል። ስላቪያ ፕራግ አርሰናልን አስተናግዶ ትላንት በቻምፒየንስ ሊግ ላይ ለደጋፊዎች ጥሩ ኦኬዥን፣ ልክ እንደ በዓል ቀን ሊታይ የሚችል አጋጣሚ ፈጥሮ ነበር። ሶስት ለዜሮ እየተመሩ እንኳን ወደ ጨዋታ ማጠናቀቂያ አካባቢ የፕራግ ደጋፊዎች ሲዘምሩ ሲጨፍሩ የታየው ለዚህ ነው። መቼም ድልን ሴሌብሬት የማድረግ ጉዳይ እንዳልሆነ እዚህ ጋር ግልጽ ነው። ሚኬል አርቴታ የተጎዱ ተጫዋቾችን ወደኋላ ትቶ የተቀጡና የተጎዱ ወደኋላ ትቶ ነበር ወደ ምስራቅ አውሮፓ የበረረው የቪክቶር ጊዮኮሬሽ ሃርምስትሪንግ ጉዳት ቀድሞም ያሳስበኛል ማለቱ ከጨዋታው በፊት መናገሩ ይታወሳል። እንዲሁም ደግሞ የመሀል ሜዳው አሁን አዲሱ ፈራሚ ሆኖ መጥቶም ከቡድኑ ጋር በአንድ ጊዜ ተዋህዶ ትልቅ ስራ እየሰራ እየተሞገሰ የሚገኘው ማርቲን ዙቢሜንዲም በቅጣት ምክንያት፣ በቢጫ ካርዶች መሰብሰብ ምክንያት ከዚህ ጨዋታ የማችዴይ ስኳድ ውጭ ሊሆን ተገዷል እና እነዚህ ተጫዋቾች ከመደበኛው አሰላለፍ ውጭ የሆኑ ናቸው ተብሎ ቢጠቀስም፣ ግን ሌሎች ተጫዋቾችም ተጣዋቂ ወንበር ላይ ተቀ እንደ ኤቨሬች ኤዜ ያሉትም ጨዋታውን አልጀመሩም እና ለዘብ ባለ አሰላለፍ ሙሉ ለሙሉ በሳሳ ባንለው እንኳን አርሰናል ለዘብ ባለ አሰላለፍ ነው ትላንት በፕራግ የተጫወተው እና ሶስት ለዜሮ አሸንፎም የቻምፒየንስ ሊግ አራተኛው የጨዋታ ምሽት በሶስት ነጥብ ወደ ሶስት ነጥብ አጠናቅቆ ወደ ለንደን የተመለሰው እስቲ በዚህ ጨዋታ ላይ የሚነሱ አንዳንድ ጉዳዮችን ሳላነሳ ላልፍ የማይገቡ ጉዳዮችን ላይ ማውራት ፈልጋለሁኝ። በመጀመሪያ አሁን የአርሰናል አሸናፊነት በሚያስገርም የአሸናፊነት ቁመና ላይ ነው የሚገኘው። ይሄ ቡድን አንዳንዴ ነገሮችን ደጋግሞ ማውራት ይሰለቻል። ግን ደግሞ ደጋግመህ ማውራት እንዲኖርብህ የሚያስገድዱ ጨዋታዎች ደግሞ አሉ፣ ሁኔታዎች አሉ። አሁንም የአርሰናል ደጋፊ ብቻ ሳይሆን ጨዋታዎችን የሚዘግብ መገናኛ ብዙሃን ሁሉ ጨዋታ በሪከርድነት እየቆጠረ ይገኛል። አርሰናል አሁንም ጎል እየተቆጠረበት አይደለም። የመከላከል ብቃቱ አሁንም የሚበገር ሆኖ አልታየም። ለአስረኛ ተከታታይ ጊዜ በሁሉም ውድዶች ላይ አሸነፈ። አቻነት እንኳን ሳያስገባ ለስምንተኛ ተከታታይ ጨዋታ ጎል ሳይቆጠርበት ጨረሰ። ከ1903 ወዲህ ያኔ ገና ወልዊች ከሚባለው አካባቢ አርስናል ከተመሰረተበት አካባቢ ወደ ሃይበሪ ወደ ሰሜን ለንደን ከመምጣቱ አስር ዓመታት በፊት የተመዘገበ ጥንታዊ ሪከርድ ነው አሁን የተሰበረው። እና በጎ በጎውም በአርሰናል በኩል እናውራ ካልን የግድ ቀዳሚ ጉዳዮች የሚሆኑት እነዚህ ናቸው። ያለመሸነፍ ጉዞ፣ በቀላሉ ማይጠረመስ መስተከላካይ ሆኑ። አሁንም ዴቪድ ራያ ላይ በቅጡ እንደው ከበድ ያለ ሙከራ እንኳ መሞከር የሚችል ቡድን አለመገኘቱ ከሰሞነኛ ብቃቱ አንጻር ሳይጠቀስ አያልፍም። እንዳልኳችሁ ነገር መደጋገም ይሰለቻል፣ ግን ደግሞ በየጨዋታው ላይ ይህን እያሳየን ስላለ ይህን ማንሳት ደግሞ ግድ ይለናል። ሳንጠቅስ ማለፍ አንችልም። ስለ ትላንትና ዘጠና ደቂቃ ዘገባ ምንሰራ ከሆነ አምስተኛ ጨዋታው ነው፣ ሁለተኛ ኦን ታርጌት ተመዘገበ። ትላንት ተጋጣሚ ኦን ታርጌት ኢላማውን የጠበቀ ሙከራ ሲሞክር ለሁለተኛ ጊዜ ነው በአምስት ጨዋታ። እና የትላንትናውን ኦን ታርጌት አይታችሁት ከሆነ ደግሞ እንደው ይሄም ኦን ታርጌት ነው፣ ይሄም ሙከራ ተብሎ ይወሰዳል ነው የምትሉት። እንደው ለኮፍ ያለ ሙከራ እኮ ነው። ቁጥሮች ያሳስታሉ። እዚህ ጋም ይሄ ኦን ታርጌት ተብሎ አንድ በስላቪያ ፕራግ በኩል መመዝገቡ እንደው ባይመዘገብ ይሻላል የሚያስብል ብዙ ጊዜ ኦን ታርጌት ሲባል ያው ግብ ጠባቂ ያዳነው የጎል ሙከራ ተደርጎ ስለሚወሰድ አስራ አራት ሞክረው ትላንት ሶስት አስቆጥረው በድል ነው የተመለሱት። ሪከርድ ከተባለም ማክስ ዳውመን ወጣቱ ተጫዋይ በ15 ዓመት ከ308 ቀናት በቻምፒየንስ ሊግ ላይ በመሰለፍም እንደዚሁ ታሪክ ሰርቷል። ሊያንድሮ ትሮሳር እና ዴክላን ራይስ አሲስት አድርገዋል። ሁለቱም ጎሎች የተቆጠሩት ደግሞ በሚኬል ሜሪኖ ነው። እንዲሁም በፍጹም ቅጣት ምት ደግሞ ከማዕዘን ምት የተነሳ ኳስ በእጅ ተነካ ተብሎ ቡካዮ ሳካ የመጀመሪያን ጎል አስቆጥሮ ለዕለቱ የጎሉን በር የከፈተ ሆኗል እና በዚህ በቡካዮሳካ 32ኛ ደቂቃ፣ 46ኛ ደቂቃ ላይ ሚኬል ሜሪኖ፣ 68ኛ ደቂቃ ላይ እንደገና ሚኬል ሜሪኖ ባስቆጠራቸው ጎሎች ነው አሸንፎ የመጣው አርስናል ስላቪያ ፕራግ። ውድ አድማጮች ታሪኩን ስመለከት ከቅዱስ ጊዮርጊስ ጋር በሀገራችን ክለብ ጋር የሚመሳሰልበት ነገር አለ። በኮሚኒስቶች የማይወደድ የቼክ ሪፐብሊክ ክለብ ነው። ጸረ ኮሚኒስት አቋም እንዳላቸው በታሪካቸው ስለታየ ደጋፊዎች በዚህ በኩል ሁልጊዜ ይኮራሉ። የተቋቋመው በከተማይቱ ባለጸጎች ሰፈር ነው። የከተማይቱ ውበት በሚታይበት ጥሩ አርክቴክቸር ባለበት በገቢም መካከለኛና ከዛ በላይ ገቢ ባላቸው ነዋሪዎች በተያዘው ሰፈር በምሁራን የሚደገፍ እና አሁን ከቅዱስ ዮርክስ ይመሳሰላል ምላችሁ ፖለቲካዊ ተጽዕኖን በተለይ በኮሚኒስቶች ስሙ ሁሉ እንዲቀየር ተደርጎ ስላለፈ ነው። ቅዱስ ጊዮርጊስ አዲስ አበባ ቢራ እንደተባለ ያኔ በ1970ዎቹ ስላቪያ ፕራግም በቼኮስሎቫኪያ ኮሚኒስቶች ቀለሙን ሁሉ ሳይቀር እንዲቀይር ተደርጎ ነበር፣ ስሙንም እንዲቀየር ደይናሞ ፕራግ እንዲባል፣ ስላቪያ ፕራግ ይቅርብ ተብሎ ከቀይና ነጭ ቀለሙን አርሰናልን ከአርሰናል ጋር ከሚጋራው ቀለሙ ወደ ሰማያዊና ነጭ እንዲቀየር ተደርጎ ማንነቱን ሁሉ የክለቡን መነሻ አይደንቲቲ ሁሉ ችግር ውስጥ የሚከት ውሳኔ በወቅቱ የቼኮስሎቫኪያ ኮሚኒስት መንግስት ተወስኖበት በዛ አልፏል። ለ49 ዓመታት ዋንጫ አላገኘም። ከሁለተኛ ዓለም ጦርነት በሁለተኛ ዓለም ጦርነት ጊዜ ስቴዲዮሙ በከባድ ድብደባ የፈራረሰበት በኋላም ደግሞ የኮሚኒስቱ ዓለም የወቅቱ መሪ የነበረችው ሶቪየት ኅብረት ፕሬዚደንት የነበሩትን የጆሴፍ ስታሊን ሐውልት ይሰራበት ዘንድ ስቴዲየሙ በቡልዶዘር እንዲጠረግ የተደረገበት ክለብ ነው ስላቪያ ፕራግ። የስፓርታ ፕራግ የደርቢ ተጋጣሚ ስፓርታ ፕራግ ወደሚለው ወደ ከተማይቱ ክለብ ከሄድን ግን ቶማስ ሮዚስኪ የቀድሞው የአርሰናል ምርጥ ተጫዋች፣ የፓቬል ኔድቬድ፣ ፔትሪቼክ እና ካሬል ፖቦርስኪ የተባሉት የቼክ ሪፐብሊክ ብሔራዊ ቡድን ድንቅ ድንቅ ተጫዋቾችም የተጫወቱበት 36 ጊዜ የቼክ ሪፐብሊክ ሻምፒዮን መሆን የቻለ ከትላንትና የአርሰናል ተጋጣሚ ከደርቢው ባላንጣ ስላቪያ ፕራግም በላይ ስኬት ያለው የለፍቶ አዳሪዎቹ ክለብ የሚባለው የከተማይቱ ለፍቷል፣ በገቢ ዝቅ ያለ ደረጃ ላይ የሚገኙ የወርኪንግ ክላሱ ክለብ የሚባል ሁለቱ ክለቦች በፕራግ ደርቢ ላይ ሲገናኙ ታዲያ ታሪኩ ብዙ ነው እና ቶማስ ሮዝስኪ በአርሰን ቬንገር ዘመን ከሚታወቀው ከሚታወቁ ድንቅ ተጫዋቾች አንዱ ነው። አስቡት ትላንት በዚህ በስፓርታ ፕራግ ውስጥ ኃላፊነትም አለው እና ትላንት ደግሞ የቀድሞ ክለቡ አርሰናል ከማን ጋር ነው የሚጫወተው? በደርቢ ከሚጠላው ስላቪያ ፕራግ እና እንደዚህ ያለ ታሪክ አላቸው። እነዚህኞቹ የተገለበጠ ቀይ ኮከብ በአርማቸው ላይ የሚጠቀሙት ፕራጎች የትላንትና የአርሰናል ተጋጣሚዎች ሆነው የመጡት እነዚህ ከአርሰናል በ20032004 እንዳስመዘገበው አይነት ታሪክም አላቸው በእኚሁ ትላንትና በነጭ ኮፍያ ስንመለከታቸው በነበሩት ከ2017 ጀምሮ በቡድኑ አሰልጣኝነት በተሾሙት ጂንድሪክ ትሪፕሶቭስኪ በተባሉት አሰልጣኝ ስር ኢንቪንሲብል ሆነው በቅርብ ጊዜ አጠናቋል። በሲዝኑ አንድም ጨዋታ ሳይሸነፉ፣ እናንተ ኢንቪንሲብል ናችሁ በፕሪሚየር ሊግ፣ እኛም ኢንቪንሲብል ነን በቼክ ሊግ ላይ እያሉ መናገር የሚችሉ አይነት አሰልጣኝ ናቸው እኚህ ሰው። በዚህ በ3 4 3 3 ሲስተም ነው ትላንት የጀመሩት። ቶማስ ሆሪ የተባለውን አንድ ሜትር ከ99 የሚረዝም አጥቂ እንደዛ የተንቋለል አይታችኋል። በጋብርኤል ማጋሌ ስሩ ሲገባ አጠረኩ። የ30 ዓመቱን አጥቂ ደግሞ ተንኮለኛ ነገረኛ ነው። ተቀይሮ እስከወጣበት ሰዓት ድረስ ስንት ትንኮሳዎችን ስንት ሾኪያይ ስናይ ነበር። በእግሩ ከታች እየወጋ ነው፣ ከላይ አብሮ የሚዘለው ወይ በእጁ ደግሞ ከጎንህ ከፔሮ ሂንካፒ ጋር አንድ ግብግብ ውስጥ ገብተው ነበር። በዚህ ምንም ኪንካፒ ጥፋት አልነበሩ። እንደዚህ አይነቱን አጥቂ በፊት መስመር አሰልፈው በሶስት አራት ሶስት በማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ካልሆነ በስተቀር ስሙ የጠፋውን ሶስት አራት ሶስት ፎርሜሽን ይዞ ነው ስላቪያ ፕራግ ትላንት አርሰናልን የገጠመው። አማካይ ክፍሉ ላይ አርሰናል ብዙ ለውጦች አድርጎ ነው የመጣው ምክንያቱም ዙቢሜንዲ በስድስት ቁጥር ቦታ ላይ መጫወት ስለማይችል ትላንትና በቅጣቱ ምክንያት ክሪስቲያን ኖርጋርድ ነው ሙሉ የጨዋታ ዕድል ያገኘው። ኖርጋርድ ደግሞ በቀኝ በንዋኔሪ፣ በግራ በኩል ዴክላን ራይስ ታጅቦ ነበረ። የአርሰናል አንዱ ትልቁ ጥንካሬው ዘንድሮ መሀል ሜዳው ሶስቱ ተጫዋቾች ያላቸው ወቅታዊ ብቃት ነው፣ ያላቸው ታክቲካዊ ቅንጅት ነው፣ ያላቸው የተናጠል ችሎታና ተጽዕኖ ፈጣሪነትም ነው። እና በትላንትናው በዚህኛው ግጥሚያ ላይ ግን አማካይ ክፍሉ በአዲስ መልክ ተዋቅሮ ራይስ እንደው ለዘጠና ደቂቃ ጥቂት በቀረው የመጫወቱ ጉዳይ አስገራሚ ነው። ራይስ በየጨዋታው ጅግታታሪ ሆኖ ብዙ ርቀቶችን እየሸፈነ የሚጫወት ተጫዋች ስለሆነ እንዲህ ባሉ አጋጣሚዎች ላይ ማረፍ አለበት የምትሉት አይነት ነው ግን እንግዲህ ያለው አሁን ሎድ የመቋቋም ብቃት ታሳቢ ተደርጎ ይመስለኛል የተጫወተው ለ81 ደቂቃ ነው ትላንት። ግን የአርሰናል አማካይ በተለይ ኖርጋርድ፣ ዋኔሪ ራይስ ከኤዜ እና ዙቢሜንዲ ጋር ሲጣመር በሚያሳየው ልክ አልነበረም ትላንት። አሁን እንግዲህ የዕለቱ ትልቁ ርዕስ ምንድን ነው? ሁለት ጎል ያስቆጠረው ተጫዋች ታስታውሳላችሁ። ባለፈው የውድድር ዘመን ካይ ሀቨርስ ተጎዳና ሚኬል አርቴታ የፊት መስመር ተሰላፊ አማራጭ ሲያጣ ሚኬል ሜሪኖን ፎልስ ናይን ሆኖ እንዲጫወት አደረገው፣ በዘጠኝ ቁጥር ቦታ ነገር ግን እንደ ንጹሕ ዘጠኝ ቁጥር ተነጥሎ በተጋጣሚ ተከላካዮች መካከል የሚቆም አይነት አጥቂ ሳይሆን ወደኋላ መለስ እያለ እንዲጫወት፣ አስር ቁጥርን ቦታንም እየሸፈነ ፊቱን እያዞረ በግራና በቀኝ ሳካና ትሮሳድን ወደፊት እያስገባ እንዲጫወት አይነት ያን ጊዜ አለ ሜሪኖ፣ እውነቱን ለመናገር፣ እንዴ እንዴት ይሆናል አጥቂት ሆናለ ስባል እንዴት ይሆናል ብዬ ሳኩኝ አለ። ለራሱ አፊዞበታል ውሳኔውን ማለት ነው። ነገር ግን ያለፈው የውድድር ዘመን መጨረሻ ላይ ስንት ጎሎች አስቆጠረ ሜሪኖ ካልን ሰባት ጎሎች አስቆጥሮን ያጠናቀቀ ይሄ ለራሱ ለተጫዋቹም ግርምት የፈጠረ ጉዳይ ጥሩ አሰልጣኞች እንዲህ ናቸው። ተጫዋቹ ስለ ራሱ የሚያውቀውን ብቻ ሳይሆን የተደበቀውን ተጫዋቹ ራሱ ስለራሱ ራሱ የማያውቀውን ችሎታውን ሁሉ አውጥተው አይተው አውጥተው ፈልቅቀው በማውጣት እንዲታይ የማድረግ ችሎታ ሊኖራቸው ይገባል። የችግር ነው ውሳኔው የስ ግን ደግሞ በችግር ጊዜም እንደዚህ ኢንቨንት ማድረግ ኢኖቬቲቭ መሆን አዲስ ነገር መፍጠር በውድድር መካከል ላይ ተጫዋች ማስፈረም በማትችልበት ሰዓት ላይ እንዲህ አይነት ጉድለት ሲያጋጥምህ መፍትሄ መሻት መፍትሄውም ውጤታማ ሲሆን ማየት የትልቅ አሰልጣኝ ባህሪ ነው። በቃ አርቴታ እኮ አሁን ዋንጫዎች ነው የቀሩት፣ ትልቅ ዋንጫዎች። በዛ ደረጃ የምናስቀምጠው አሰልጣኝ ነው። ከዋንጫ መልስ እና የሚኬል ሜሪኖ አጥቂነት ብቻ ሳይሆን በዚህ ስብስብ ውስጥ በጥሩ ብቃት ላይ የሚገኙ በርከት ያሉ ተጫዋቾች አሉና፣ ማጋሌሽን እዚህ ደረጃ ያደረሰው ማን ነው? ዴክላን ራይስስ በዌስትሃም እንዲ ነበር ወይ? ትሮሳርድስ በብራይተን ጥሩ ተጫዋች ነበር፣ ግን ው እንዴት እንደሚጠቀምበት ተመልከቱ። ቡካዮሳካም ያደገው በአርቴታ ጥላ ስር። ዴቪድ ራያም ያውም ህዝብ እየተቃወመው ደጋፊ እንዴት ተደርጎ እያለው! በደጋፊ አስተያየት ተጽዕኖ ሳይገባ አርቴታ ወደ አርሰናል አምጥቶ የእንደዚህ አይነት ግብ ጠባቂ ያደረገው እርሱ ነው። ከዛ ደግሞ እንደ ቡድን ያለውን አሰራር ደግሞ ይሁ እንደ ቡድን ያለውን ግንባታ አደረጃጀት፣ ታክቲካል አቀራረብ ያው ለትልቅ ነገር ትልቅ ውጤት በምጠብቁበት ማንኛውም ጉዳይ ላይ እንከን እያወጡ ፐርፌክሽን መጠበቅ የተለመደ ነው። ግን አርቴታ የትልቅ አሰልጣኝነት ባህሪያት በብዙ ያሟላል። ከአንድ አብይ ቁም ነገር ከአብይ ጉዳይ በስተቀር ከዋንጫ ይህንን ነው እንግዲህ ዘንድሮ ሊያሳካ ይችላል ተብሎ የታሰበው። ሰሞኑ እንዳልኳችሁም ዋንጫዎች ከተገኙ ግን የአርቴታ ትልቅ አሰልጣኝነት ሰርክል ፉል ይሆናል። ያ ትልቅ ዋንጫ ካላገኘ ግን በአንድ ኤፍ ኤ ካፕ በዛ ደረጃ ላይ ቢያንስ አንድ ደረጃ መለስ ብሎ ነው ከሌሎች ጋር ሊነጻጸር የሚችል እና እንደዚህ ያሉ የተደበቁ ፖቴንሻሎችን ተጫዋቹ ራሱ ማያውቃቸውን ተጫዋቹ ያላየውን በማየት ሚኬል ሜሪኖን እንግዲህ እንደ ኦግዚለሪ አጥቂ እየተጠቀመበት እንደ ትናንቱ ያለውንም ድል መጨበጥ ችሏል። ይሄ መጀመሪያ አጋጣሚ ሳይሆን ባለፈው ውድድር ዘመንም በብዙ ተሞክሮ ያለፈ ያለፈ ምንድ ነው ፕራክቲስ ነው ከጨዋታ በኋላ አሰልጣኙ ምን አለ ሜሪኖን በቡድን ውስጥ ማግኘት በጣም ያስደስታል ሁለ ሁለገብነቱ የልቦናው ውቅር ስነ አእምሮ መሪነቱ በእንቅስቃሴ ደግሞ ሰዓት አጠባበቁ ታይሚንጉ አለ እና ሌሎች ችሎታዎች ሁሉ ጥሩ ተጫዋች ያደርገዋል እና እርሱን መያዝ በጣም ያስደስታል አለ ታይሚንግ የሚለው ሰዓት አጠባበቁ የሚለውን እዚህ ጋ ነጥለን ማየት ያስፈልጋል ትናንትና ከእረፍት መልስ የተጫዋቾች ደም እንደው በእረፍቱ ትንሽ ቀዝቀዝ ያለው ከመሞቁ በፊት ነው በግራ በኩል ሊያንድሮ ትሮሳር ወደ ፍጹም ቅጣት ምሳጥኑ ከትባክ አንድ ኳስ የላከው የትሮሳርድን የፒንፖይንት አኪሬሲ ያልተዛነፈ ኳስ የማቀበል ብቃት እሱን እያደነቅን ግን ለጎሉ መቆጠር የሚኬል አርቴታ በትክክ የሚኬል ሜሪኖ በትክክለኛው ሰዓትና ቦታ በቦታው የመገኘትን ነገር ግን ጨዋታውን ማነው። ጎሉን እየመላለሳችሁ ብታዩ ትገረሙበታላችሁ። አንድ ተጫዋች ከቡኑ ጋር ባለው ቅንጅት ጎል የሚያስቆጥርበት ሁኔታ ሁል ጊዜ ከተጋጣሚ ስህተት መነሻነት ሊሆን ይችላል፣ ግን ደግሞ የተጫዋቹ የራሱ የጎል አስቆጣሪው ውሳኔ ሰጪነት ልዩ ትኩረት ይፈልጋል። ያን ያገኘውን ኳስ እንዴት ነው እንዴት ነው የሚሞክረው? እንዴት ነው የሚጠቀምበት? ግን ጎል ለማስቆጠር በሚያስችል ትክክለኛ ቦታ ላይ መገኘት በጣም ዲፌንድድ በሆነ ተከላካዮች በሚበዙበት ግዛት ውስጥ በጣም ከባድ ስራ ነው። ራስህን ነጥለ ከማርኪንግ ነፃ አድርገ ከጓደኞች የሚመጡ ኳሶችን ለመቀበልና ለማስቆጠር ለመጨረስ የምትዘጋጅበት ትክክለኛ ቦታ በትክክለኛው ሰዓት ላይ መገኘት እንዲሁ በቀላሉ የምናወራው ብቃት አይደለም። በስልጠናም የሚገኝ አይነት አይደለም። የተጫዋቹ ደመነፍስም እዚህ ውስጥ መታየት አለበት። ሁሉ ተጫዋች እያንዳንዱን ነገር በስልጠና ያገኝም በልምድም በደመነፍስም ያገኟቸዋል። ደመነፍስ ምለው ይሄ ባቦሰጥ ሳይሆን ትክክለኛውን አሯሯጤ በስልጠና ማይገኘውን ሰዓት አጠባበቅም ይዘው የሚታዩ ተደናቂ ተጫዋቾች አሉ። በመጀመሪያው ቋሚ ኳሱ ከግራ በኩል ሲመጣ ከስላቪያ ፕራግ ተከላካዮች ራሱን ነፃ አድርጎ እንዴት እንደተቀበለ እዩት። ይሄ አምስት ከሀምሳው ግብ ክልሉ ሳጥን ጠርዝ አካባቢ ሳጥን ውስጥ የመጣለት ኳስ በጣም ምቹ ስለሆነ ትክክለኛ ቦታ ላይም ስላለ የጎሉን ፖዚሽን ያውቃል። በአንድ ተች ያገባው በአንድ ተች በእግሩ ሁለተኛው ጎሉን ብትመለከቱ በአንድ ተች ነው ያገባው። እዛ ሳጥን ውስጥ መነካካትም አያስፈልገውም። ኳሱ ሲመጣ ገና ምን ማድረግ እንዳለበት ያውቃል ማለት ነው የተጫዋች ውሳኔ አሰጣጥ ምንለው፣ እዛ ጋር የበለጠ አስተማማኝ እንዲሆን ኳሱን አቀዝቅዤ ከዛ ዞር ብዬ ጎሉን አይቼ በረኛ ወዳሰፋበት ቦታ ልምታ ምናምን ነው። እንደዚህ አይነት ውሳኔ ለፕሪሚየር ሊግ ተጫዋች አይሆንም። የፕሪሚየር ሊግ ተከላካዮች እንዲህ አይነት ጊዜና ቦታ ስለማይሰጡ፣ እንደመጣ በአንድ ተች ግን ትክክለኛ ቦታ ላይ ተገኝተ ማጠናቀቅ የምትችል ከሆነ አንተ ትደነቃለህ በሰዓት አጠባበቅ ለዚህ ከጨዋታው በኋላ አርቴታ ስለዚህ ተጫዋች ሙገሳ ሲያወጣ ታይሚንግ የሚለውን ቃል የተጠቀመው ለዚህ ሌሎች ጎሎችንም ብትመለከቱ እንደዚሁ ሰዓት አጠባበቁ ሰዓትና ትክክለኛ ቦታ የመገኘት ብቃቱ የሚደነቅ ሊያንድሮ ትሮሳር ይኸው እንግዲህ የማታ ማታም ቀጥሏል አገልግሎቱ ተከታታይ ጨዋታዎች ላይም እየተሰለፈ ነው የሚገኘው ጋብሪኤል ማርቲኔሊ በትላንቱ ጨዋታ ላይም መሰለፍ አይችልም ነበር በጉዳት ምክንያት። ግን ይሄ ቤልጅማዊ ትላንት አራተኛው አሲስት ነው የሲዝኑ። ዴክላን ራይስ ደግሞ አምስተኛው አሲስት ነው በሁሉም ውድድሮች እና በሰንደርላንዱ በቀጣይ ጨዋታ ላይ አሁንም እነዚህ ተጫዋቾች ያው ራይስ እንኳን ስ ሚኬል ሜሪኖም በፎልስ ናይን ትሮሳርድም በግራ በኩል የመሰለፋቸው ነገር ከወዲሁ የተረጋገጠ ይመስላል። እንግዲህ ኒኮ ቮልተማደ የኒውካስል ዩናይትዱ አጥቂ ከአምስት ሳምንታት በፊት ጎል ካስቆጠረበት በኋላ የአርሰናል መረብ ኳስ ነክቶት አያቅም። ዴቪድ ራያን ሲቸገር አይታይም። ባለፈው እንዳልኳቸው ነው ቴሌግራፍ ጋዜጣ እንዳለ በቃ ከተመልካች ለይቷ አላየውም። ራያን ከፍተኛ ተከፋይ የጨዋታው ተመልካች ብሎታል። የአርሰናል ተከላካይ ክፍል ጥሩ ከመሆኑ የተነሳ ራያ ከፍተኛ ተከፋይ ጥሩ ተመልካች ሆኗል ሲል ነበር ደስ የሚል አገላለጽ ብዙ ነገር ሊገልጽ የሚችል እንዲህ አርሰናል እንግዲህ አሁን ተከታታይ ጨዋታዎችን በማሸነፍ በኡናይ ኤምሪ ኦክቶበር 2018 ላይ በሪከርድነት የተያዘው 14 ጨዋታ ላይ ወደዛ ያንን ሪከርድ ለማሻሻል እየተጓዘ ይገኛል ማለት ነው በመጨረሻ በጨዋታው ማጠናቀቂያ አካባቢ ማጠናቀቂያ አካባቢ አይደለም፣ ሁለተኛው ግማሽ አካባቢ ላይ ስላቪያ ፕራጎች የፍጹም ቅጣት ምት ጥያቄ አንስተው ነበር። ያ በቪአር ታይቶ ሳይሰጣቸው ቀረ እንጂ ክርክሩን አይታችኋል። የጋብርኤል ማጋልሽ፣ የአርሰናል ተከላካዮች የክሊንሺት ሱስ አለባቸው የሚባለው ለዚህ ነው። ሱስ ይዟቸዋል። ጨዋታውን አሸንፏል አልኩ። የጨዋታውን እንዲሸነፉ የሚያደርጋቸው አይደለም ጎሉ ቢቆጠር ፍጹም ቅጣት የምተሰቱ። ነገር ግን የዚህ የክሊንሺት የተከታታይ ስምንት ጨዋታዎችን ጎል ያለማስቆጠር ሂደትን ሜንቴን ማድረግ ስለፈለጉ የበለጠ ተጋጣሚ እንዲፈራቸው፣ የበለጠ እንዲያከብራቸው፣ የበለጠ ተከላካያቸው የራሳቸው ተጫዋቾች ደግሞ ኮንፊደንት እንዲሆኑ ጎል ሳይቆጠርባቸው የሚወጡ ጨዋታዎችን ርቀት እንዲማርዘም በጣም አስፈላጊ ነገር አሸንፈህም እንደገና ተጨማሪ ሌላ ጥንካሬ ትፈልጋለህ። ሚኬል አርቴታ እንግዲህ ከቻምፒየንስ ሊግ ጨዋታዎች 63 ፐርሰንቱን አሸንፏል። ሀያ እና ከዚያ በላይ የቻምፒየንስ ሊግ የመጀመሪያ ጨዋታዎችን ላከናወኑ የእንግሊዝ አሰልጣኞች፣ ፕሪሚየር ሊግ ክለብ አሰልጣኞች ይህ በሪከርድነት የተመዘገበ ነው። አርቴታ በቻምፒየንስ ሊግ ግማሽ ፍጻሜ ባለፈው የውድድር ዘመን እንደዚሁ መድረሱ ይታወቃል። አርሰናል በፕሪሚየር ሊግ እና በቻምፒየንስ ሊግ በሁለት ግንባር እንደዚህ አይነት ትግል ይዟል። እንደዚህ ያሉ ግጥሚያዎችን ስላቪያ ፕራግን የመሰሉ ከሜዳ ውጭ የሚገጥሙ አነስ ያሉ ተጋጣሚዎች ላይ ታዲያ ለዘብ ባለ አሰላለፍ መግባት ተፈላጊ ነው። ግን ትላንት ከጨዋታው በፊት ስለ ስብስብ ጥልቀት ሲጠየቅ ሚኬል አርቴታ እ የምን ስብስብ ጥልቀት ነው፣ ሰባት ተጫዋች ተጎድቶብኝ እንዴት ጥልቀት አለው ትሉኛላችሁ? በዚህ ሰዓት ለምርጫ እድሎች ጠበዋል ሲል ነበር። እንደዛም ሆኖ ግን ሄደው ሶስት ነጥብና ሶስት ንጹህ ጎል ይዘው በቻምፒየንስ ሊግ አሸንፈው ተመለሱ። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን